ዱባይ ደላላ እንደው ምን አክል ጨካኝ ብትሆኑ ነው? ይሄ ልጅ እንደምታዩት በቃ ተስፋ ቆርጦ እጁን እንዳለው በቢላዋ ምናምን ቆራርጦ ነውና፣ በቃ አስፋልት ላይ መጠጥ እየጠጣ ሁሉ ነገር እያደረገ በቃ ለራሱን ለማጥፋት ነበረ ነበር የእሱ አላማ፣ ተስፋ ቆርጦ ማለት ነው፣ ይሄ ሁሉ የሚያደርጉት

ልክ ራሱን እንደዚህ ቆራርጡ ሜዳ ላይ ራሱን ሲጥል እናንተ ያመጣችሁ ስታዩት ሞራል አላችሁ? ወይንም ሌላ ሰው የማምጣት እንዴት ሞራል አላችሁ? ወይንም የሰውን ህይወት ማበላሸት ስንት ሦስት መቶ ሺህ ብር አራት መቶ ሺህ ብር እየተቀበላችሁ ስራ አስከባላችሁ እናስከባለን ብላችሁ እሰው ሀገር ወስዳችሁ የሰው ህይወት ስታበላሹ እናንተ ደስተኛ ሆናችሁ ትበላላችሁ። ያ ብር ደም እንደሆነ አታውቁም። ይሄ ስንት ሆኖ እንዳገኘ ስንት ምንም ሽጦ አግኝቶ ለእናንተ ብር ሲሰጥ ነገ ጠዋት እንለወጣለው ብሎ ሲመጣ እናንተ ደግሞ ሌላ ህይወት ሰጣችሁት፣ ሌላ እራሱን የሚያጠፋበት ገንዘቡን አይደለም፣ ገንዘቡን ብቻ አይደለም ያጠፋችሁት፣ ራሱንም እንዳጠፋ ነው ያደረጋችሁት። ምክንያቱም ከብርና ከሰው ማንኛው ነው የሚበልጥ? ራሱንም አያስጠፋችሁት፣ ብሩን ብቻ ሳይሆን ታራ እናንተ ቆይ ሰውን እየገዳላችሁ ብር እንደምትወስዱ አታውቁም። ብር እየሰራችሁ አይደለም፣ ሰውን እየገደላችሁ ብር እንደምትቀበሉ ልክ ነፍስ አጥፊ አይነት ሰው ናችሁ። ይሄ ብር ወይ ስራችን ነው ማለት አይደለም። ስራችሁ ከሆነ በስነ ስርዓት አስገብታችሁ ሰውን ስራ ታስቀጠራችሁ። አዎ አምስት መቶ ሺህ ብር የምትቀበሉ ስራ አስቀጠራችሁ። ግን እናንተ ከነፍስ አጥፊ ሰው ጋር እኩል ነው የምትቆጠሩት። ምክንያቱም ብር ተቀብላችሁ የራሳችሁ ጉዳይ ብላችሁ ነው ልጆቹን የምትልኩት ወይንም ሜዳ ላይ የምትጥሉ። ስለዚህ ከነብስ አድን ከነብስ አጥፊ ሰው ጋር ምንም አትለዩም፣ አንድ አይነት ናቸው። የሰውን ነብስ እያጠፋችሁ ማለት ነው። ይሄ ልጅ ብሩንም በላችሁ ሕይወቱንም ቀማችሁት። ብሩንም ቀምታችሁ ሕይወቱንም እንድታሳጡት ደረጃ ያደረሳችሁት። ግን ሰው ፈጣሪ እንደናንተ አይደለም መጥፎ ጨካኝ አረመኔ እስክ እንዳለ ድረስ ደግሞ ጥሩ ሰው አለ። ካረመኔ እጅ አው ፈልቅቆ ጥሩ ሰው ላይ የሚጥል ነው ፈጣሪ እንደናንተ አይደለም። ግን ደግሞ የናንተን የጣላችሁን ሰው ከፍ ብሎ ከናንተ በላይ ደግሞ ፈጣሪ እንድታዩት ያደርገዋል። አይገርማችሁም? ይሄን እዚ ደረጃ ከእናንተ ከናንተ በላይ ከፍ አርግቶ እንድታይ ያደርገዋል። ለምን? ይሄ ሁሉ የናንተ ግፍ፣ እናንተ ገፍታችሁት፣ ፈጣሪ ደግሞ አይገፋውም ለምን የእናንተ ግፍ፣ እሱ ትልቅ ደረጃ ያደርሰዋል። ለጊዜው ቢፈተን ግን እንደዚህ ጭካኔ ለምን ሙሉ ተሰርቶ ማለት ነው። አዲስ ክዳስ ተደርጎለት፣ አዲስ ከበር ተቀይሮ፣ ስልኩ እንዳለ ሪስቶር ተደርጓል ይዘይ ማለት ነው። ምክንያቱም ነግሬሻለሁ፣ ከምን አንሳር ነገር እንደተፈጠረ ቅድም አውርተናል። ብዙ ያለውን ሁኔታ ግን አልጠበቀኝም የነበረበት ቦታ ስለነገር ማለት ነው። ቤኒ ሰማኝማ። ቀድም እኛ ያወራ ነው። እኛ በውስጥ እንሄድበታለን ያልኩት ትልቁ ነገር ሰላም ይሆን፣ ወደ ሰላሙ ይመለስ። የሁለት ወር ቪዛው አፕላይ ይደረግለትና ወደ ስራ እጁን ይሄ ወደ ውስጥ ምንም ሄዶ ስራ፣ አሁን በቃ፣ ወንድሜ በቃ፣ አሁን አንተ ተስተካከል፣ ወደ ራስ ተፈለስ። አሁን ነዚህ ለቆራኒዮ ነገሪውና ስንት እንደሚያስፈልግ ንገሪ ኒ። የሁለት ወር ቪዛው ስንት ነው? ከነሲ በፊት ይቅርታ፣ እኔ አንድ ደቂቃ ብቻ ይቆፈጋል። ልጁ የሚስተካከልበትን ነገር ስለሆነ በሀሳባችን እኮ ተስማማችሁ፣ ሀሳቡ የሁለት ወር ቪዛ ይሰራለት ቤት እንትን ይባልለት፣ የሚያስፈልገው ነገር ይሟላለት፣ ስልክ እንሰጠዋለን። በቃ ከዚህ ውጭ ሌላ ምን ሀሳብ አለው ጋይስ? የለውም። ይሰራል፣ ይሰራል፣ በቃ ይሰራል። ወዶ ሳይሆን በግዱ ይሰራል። በቃ ምን ሀሳብ አለው? በቃ ሀሳቡ ተደመጠ ጋላ። በቃ ምን ፈልጋችሁ ነው ሀሳቡን ሀሳቡን የምትሉት? በምን ጉ ያለው ይሄ ልጅ አሁን? በቪዚት ቪዛ ነው ያለው? በኢምፕሎይመንት ነው? ኢምፕሎይመንት ነው የመጣው ዛሬ ቀረሙ ያልቃል። ተቀንስሏል ተቀንስሏል እሱ ተቀንስሏል። ዛሬ የመጨረሻ ቀን። ከዚህ በኋላ ካራማ ውስጥ ይገባል ማለት ነው። ስለዚህ የግዴታ ኢምፕሎመንት ስለሆነ በኢምፕሎመንት ነው የሚሳበው። ሲሳብ ደግሞ ያው እንደምታውቂው በአይዲው ተስቦ ነው፣ ተሽራውን ስበን የምንጠብቀው ማለት ነው። ስለዚህ በዛው በዛ ውስጥ አድርገን የሁለት የሁለት ቶሩን እናድርግና ሁለት ቶሩ ላይ እንዳላችሁት የሚስተካከለው ከሆነ የአይዲ አፕሊኬሽኑን አድርገን ወደዛኛው ቀይራል። እስከዛ ግን ምን መሳብ ያለበት እንደዛ ነው። ስንት ነው ታዲያሱ? አሁን ቀረማ ምናልባት ከዚህ በኋላ አምስት ቀን ድረስ ስድስት ቀን ድረስ ሊቆጥር ይችላል። አይዲ እንትን እስኪሰራ ድረስ ማለት ማለት ነው እስኪገባ ድረስ ማለት ነው። ግን ያው ብሎክ እንዳያደረጉት ደግሞ እነዛን መናገር ያስፈልጋል እስከ ስምንት ሺህ አምስት መቶ ምናምን ገደማ ከዛ ከቀረማው ጋር እስከ ዘጠኝ ሺህ ምናምን ደረጃ ተይዞ ኖ የሁለት ወሩ አይደለም አድ ላይ የሚፈጀውን ነው። ምልሽ ለማስጀመሪያማ በቃ ነው ነው ሳሪ ኢምፕሎይመንት ስለሆነ ምንድነው የምናደርገው በአይዲ ፕሮሰስ አስጀምረንለት ተሽራስበን

ባኔ ቪዚት። ከዛ በኋላ በዚህ ሁለት ወር ውስጥ ሙኒት አለች። እኔ ያለው ኤሚክ ያለ ሳሪ አለች። ከኛ ጋር እንደ እንደናታችን እንደ ወንድማችን ነው የምናየቅ፣ እንድትስተካከል ጎበዝ እንድትሆን ቆንጆ ነህ፣ ወጣት ነህ፣ ጥሩ ልጅ ነህ። ገባት። እኔ በአንድ ቀን ብዙ ነገር እኛ ተረድተናል። ገባ። ስለዚህ ያ ነገር እንዲሆን ብቻ ነው አሁንም ለአንተ ነው እየጮህን ያለ ነው። ስለዚህ አሁን ኤሚክ ያለው ይህ ያደረግና ይሄ ነው እኛም ስላለ ባቃቱ እሺ ሳሪ፣ በመጨረሻ ጊዜ እኔ ፕሮሚስ የምገባላችሁ ይሄን ልጅ ልውሰደው፣ ግን እኔ አይቼ አንድ ሳምንት እኔ ጋር የሚበጠበጥ አይነት ሙድ ከሆነ ግን እኔ ዳቁንት እንዳትሉኝ፣ እኔ አወጣለሁ። ማለት ማሚ ነግሬሻ ለው በውስጥ ላይ ሌላ ችግር አይነት ከመሄድህ በፊት ቆሬያሊው መጀመሪያ በደንብ ያናግሮሽ። አይ እዚሁ ቃል ያስገባው እዚሁ ቃል ያስገባው ኤሚኬ ጋር ሄዶ ኤሚኬ ምክንያቱም እኛ ሰውን ሰጠዋል ብዙ ጊዜ እሺ ገብቶሻል ሰውን እሱንም ኤሚኬንም እንዲያስቀይም ስለማንፈልግ አሁን እዚሁ እንዳለ ወንድማችን ቆሪያ ያለው ቃል ይግባለን በዚህ ሁሉ ህዝብ ማዕር ቃል ይግባ ምንም ነገር እንደማያደርግ ከዛ በኋላ ሁላችንም አብረንን ያለን ትናንትና አብረን እንደነበር ነው እስከ መቼ ወይ አንተ ጥሩ ሰው እስከምትሆን ደህና ሰው እስከምትሆን ድረስ አባነ

ላይክ ትስራላቸው ሙኔቲ ቁጭ ያለው አንተ ተቸግሯል፣ ወንድማችን ተቸግሯል። ይህ ልጅ መቀየር ይችላል ራሱን መቀየር ስለሚችል ብናግዘው፣ ትንሽ ገፋ ብናደርገው ራሱ ይመልሳል ብለ ነው ሁሉ ሰው ቁጭ ያለው እዚህ አራት 3400 ሰው ቁጭ በሚጠብ ማለ ያያለው በቃ የአንተን ጥሩ ነገር ፍለጋ ነው ቃል መግባት አለብህ አንድ አቁራሌየ፣ አንድ ጊዜ በእናትህ አንዴ የሁለት ወሩ ቪዛ ታጃው ምን ያህል ብር ነው? አንድ ኤሚክ የሚው አጠቃላይ ወጪው ምን ያህል ብር ነው? የሁለት ወሩ ቪዛ አይሳብም ያለበለዛ ከሀገር ወጥቶ መመለስ አለበት። ስለዚህ ምን ያህል ብር ነው የሚያስፈልገው? አሁን ላልኮል እሱ ጠቅላላ ለአይዲ ነው፣ ግን መጀመሪያ ለማስጀመሪያ ነው የምልሽ። ሶስት ሺህ ይከፈልና፣ ለምንድን ነው ለፍሪ ቪዛ እናስጀምርለታለን፣ ሁለት ወርን። ግን ማያ ጊዜ ስላለ ተሽራው ሲሳብ በዛ ውስጥ የሚፈጠር ነገር ከሌለ ወደ አይዲ ይቀጥላል። ሙሉ ለአይዲ ነው የሚጀምረው። የእሱ ቪዚት ቢሆን አሁኑን ስብለታለን፣ አንድ ሺህ ወይ ዘጠኝ መቶ ድራም ከፍለት እሱ እንትን ስለሆነ ነው። ጋይ ኢምፕሎመንት ቪዛ ነው የመጣው። ኢምፕሎመንት ቪዛ ወደ ቪዚት ቪዛ መቀየር አይቻልም። ቪዚትን ነው ወደ ኢምፕሎመንት መቀየር ይቻል። አሁን እንደውም ብዙ ጊዜ የለም ይመስለኛል። ዛት ሚንስ አሁን እሱ ተሽራ ከተሳበለት በኋላ ሁለት ሁለት ወር አለው። ያንን የሁለት ወር ጊዜ እንደ ማያ ነው የኛ የምንወስደው። ስለዚህ የመጀመሪያው ፕሮሰስ ተከፍሎ ይጀመርና ሁለት ወሩን ካየን በኋላ ወዲያው ወደ እንትን ወደ አይዲ ይገባል ማለት ነው። ገብቶሻል ነው አትጨነቅ። በቃ አሁን የምትሄደው ኤምኬ ጋር ነው። ያለውን ነገር እኛ ተነጋግረን እናስተካ